የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምትገለገልባቸው መንፈሳዊ የዜማ መሳሪያዎች ግንባር ቀደም ነው። በተለይም ልቦናን ሰብሰብ አድርጎ በጥሞና እግዚአብሔርን ለማመስገን ሁነኛ መንፈሳዊ የዜማ መሳሪያ ስለመሆኑ ሊቃውንት ጽፈዋል። በጥንታዊነትም ተወዳዳሪ እንደሌለው ይነገራል። የበገና ታሪካዊ መጣጥ እንግዲህ አሁን ይሄ ነው ብሎ ለመናገር አስቸጋሪ ቢሆንም ግን ቤተ ክርስቲያናችን ሁል ጊዜ መነሻው መጽሐፍ ቅዱስ ነው። እና መጽሐፍ ቅዱስ ላይ ለመጀመሪያም ጊዜ ለመጨረሻም ጊዜ የተጠቀሰ በገና ነው፣ በመንፈሳዊ መሳሪያ ደረጃ ማለት ነውና የመጀመሪያው ላይ ዘፍጥረት ላይ ነው። የመጨረሻው ላይ ደግሞ ዮሐንስ ራእይ ላይ። ዘፍጥረት ላይ ምድራዊ አገልግሎቱ ተገልጿል። የመጨረሻው ዮሐንስ ራእይ ላይ ደግሞ ሰማያዊ አገልግሎቱን በተመለከተ በጣም ብዙ ትርጓሜዎች ቢኖሩትም በሱ መልኩ ተገልጿል። ግን ታሪክ አመጣጡን እንግዲህ ዳራውን ስናየው የላሜሕ ልጅ ዩባል በገና እና መለከት ለሚነፉ አለቃቸው ነበር ይላል። ወይም ደግሞ አባት እንደነበር በዛ ጊዜ ብዙ በገና ደርዳሪ እንደነበሩ የሚያሳይ ነው። ሌሎች አስረጂ በሆኑ ነገሮች ስንመለከተው አነሳሱንም ጭምር የተወሰነ የሚያስረዳን የሚጠቁመን ነገሮች አሉት። እንግዲህ ያው ከአቤል ሞት በኋላ ቃየል ተቅበዝባዥ እንደነበረ እናውቃለን ታሪኩንና በዚያን ጊዜ ተቅበዝባዥ ሆኖ በጫካ በዱር ሳለ ላሜህ ደግሞ አይነ ስውር ነበርና እና ረድኦቹን ይዞ የሚያግዙትን ይዞ ይንቀሳቀስ ነበረ። ቃይል በነበረበት አካባቢ እያለፈ ነበረ እና በዚያ ሁኔታ ሳለ ድምፅ ይሰማ። አይነስውር ቢሆንም ጆሮ መስማት ይችል ነበር እና ድምፅ ይሰማ ነበረ እና ምንድን ነው የምሰማው ነገር በዚህ አቅጣጫ የሚሰማኝ ያለ ብሎ ረድኦቹ ድንጋይ ነገር እንዲያቀብሉት ካደረገ በኋላ በሚሰማው አቅጣጫ ይወረውረዋል። ይሄ በሆነ ጊዜ ምንድነው የሆነው ቃይል ነበረና እና በዛፍ ውስጥ የነበረው ያው በዚህ ድንጋይ ምክንያት ተመታ ማለት ነው እና እሱም ለሞት የበቃበት ሁኔታ ነው ያለው። እና ይህ እንግዲህ ትልቅ የመገዳደል ታሪክ ነበረ። ከዚህም በፊት ያው የአቤልና ቃይል ታሪክ ይታወቅ ነበረ። ይህን የመገዳደል ታሪክ ልጆች፣ ሚስቶች እየሰሙ በመጡበት ጊዜ ግራጅዋሊ ምንድነው የሆነው የማዘንና እንዴት እንዲህ አይነት የመገዳደል ታሪክ በኛ ውስጥ ይፈጸማል የሚል የላሚ ልጅ ልጆች በቁጭት በማዘን እጅግ በጣም በማዘን ከደረቁ ቁሳቁሶች በገና በማዘጋጀት መደርደር ጀመሩ ይላሉ። እንግዲህ ይህንን ከተለያዩ ድርሳናትም ነው ለመመልከት የተሞክረው። እነ መምህር ሙሴ ኃይሉም እነዚህ ነገሮች ለማስረዳት ያስቀመጧቸው ነገሮች አሉና አጀማመሩ በዚህ መልኩ ነው የሚል ሀሳብ አለ። ዞሮ ዞሮ ያም ሆነ ይሄም ሆነ ግን ጊዜው ዘመኑ በላሜ የልጅ ልጅ ጊዜ በገና መደርደር የተጀመረበት ጊዜ እንደሆነ ይታወቃል፣ በግልጽ ማለት ነው። እና ረጅም ዘመን ነው ይሄ እንግዲህ ሲታይ፣ ምናልባት በሊቃውንት ስናየውም ዘመኑን ሲያሰሉት ከ5800 እንደዛ አካባቢ የሚሆን ዘመን ሁሉ ይሆናል። እና ለዚህም ነው የዜማ መሳሪያዎች አባት እየተባለ ይጠራል በገና፣ ከእድሜ አንጋፋነቱ በመነሳት ማለት ነው። እና ከዚሁ ጋር ተያይዞ የተሰጠ ስያሜ ነው ማለት ነው። በዓለመ መላእክትም በገና እንደነበረ ይነገራል። በደንብ አባቶች ሊቃውንት በደንብ ይናገራሉ። ያንዳንዱ መልአክ ሲፈጠር ጀምሮ ብርሃናዊ የሆነ በገና ነበረው፣ ብርሃናዊ ሰማያዊ የሆነ በገናዎች አብሯቸው ነበረ ይባላል እና እግዚአብሔርን ማመስገን አይደል ስራቸው? እግዚአብሔርን ማመስገን፣ ያን ከፈጣሪያችን ጋር ማስታረቅ፣ ለምድሪቱ በረከተን ማምጣት ስለሆነ በበገናቸው ያንን ስራ ይሰሩበታል። ስለዚህ በገና የተጀመረው ባለ መላእክት ነው የሚለውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታምናለች ማለት ነው። በተለይም በአብይ ጾም በበርካቶች ኦርቶዶክሳውያን ዘንድ ጥቅም ላይ ይውላል በገና የተሰኘው የዜማ መሣሪያ ታዲያ በገና በአብይ ጾም ይዘውተር እንጂ ሁሌም ቢሆን ልቦናን ለመሰብሰብ የሚረዳ የዜማ መሣሪያ ነው እናም ኦርቶዶክሳውያን ሰርክ ሊጠቀሙበት እንደሚገባ የበገና መምህራንና ተመራማሪዎች ያስተምራሉ በገናን ስናስብ በገና ከሚሰጣቸው አገልግሎቶች መካከል አንዱና ዋነኛው ተመስጦን ለማምጣት የሰው ልጅ በከፍተኛ ሁኔታ ከውስጡ ተመስጦን እንዲያመጣ እንዲለማመድ ነፍሱን ስጋውን ለእግዚአብሔር እንዲያስገዛ እና ወደ መረጋጋት እና ወደ ተመስጦ እንዲመጣ ለማስቻል በገና ይጠቀማል። ይሄ እንግዲህ ሳይንሳዊም የሆነ የራሱ መነሻና መልከት አለው። እንዲሁም ደግሞ ሃይማኖታዊም የሆነ መንፈሳዊ የሚሆነ ገጽታ ደግሞ አለው ማለት ነው እና ከነዚህ ነገሮች ጋር በተያያዘ በገና ከፍተኛ የሆነ ጽሞናን የማምጣት አርምሞን የማምጣት ከራስ ጋር የመሆን የመሰብሰብ ኃይልን ያላብሳል። ጾም በራሱ ለሰውነት ለነፍሳችን ድኅነት የምናገኝበት ነው። ስጋችንን ከጡላት ምግቦች በመቆጠብ ሰውነታችንን እናደክማለን። ወደ እግዚአብሔር የምንመለስበትን መለስበትን አርሞ ጾማዊ ጸሎት የምናደርግበት ወቅት ነው። ይህ አብይ ጾም ደግሞ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ የጾመው ጾም ነው። አንድ አብይ የሚያሰኘውን በቤተ ክርስቲያን ይኸው ስለሆነ ማለት ነው። በመቀጠል ደግሞ እንደገና ይሄ ጾም ማለት የጌታችን ኢየሱስ ክርስቶስን ፍቅሩን እንደውም ምሕረቱን ቸርነቱን ስለኛ ብሎ መለኮታዊ ባህሪውን ትቶ የእኛን ስጋ የለበሰበትን ከሰማይ መውረዱን ስለኛ ሲል መንገላታቱን ሲተፋበት መታገሱን የምናስብበት ወቅት ስለሆነ ይህንን በማሰብ እንግዲህ ጸሎት እናደርጋለን። እጅግ በጣም ቤተክርስቲያናችን የስቅለት ዕለት የሚደረጉ ብዙ ነገሮች አሉ ከጠዋቱ ጀምሮ እስከ ምሽቱ ማለት ነው። እና ያንን በደንብ አድርጎ ለማስታወስ ለመመሰጥ፣ ከእግዚአብሔር ጋር ለመሆን፣ ወደ ውስጥ ለማየት አሁን በገና ደግሞ ትልቁ ሚና ድርሻ ያለው ድርሻ ምን መሰለ? ጸሎት ሲጸለይ ብዙ ጊዜ ሰዎች ነን እና ሀሳባችን ይበታተናል። ብዙም ያስጨንቁን ነገሮች አሉ የምንኖረው አለም ላይ ስለሆነና ከዛ አንጻር ሀሳባችንን እጅግ አድርጎ ይሰበስብልናል። በጣም የጥሞና ጊዜ ይሰጠናል። ሀሳባችንን እንድንሰበስብ ውስጣችንን እንድንመረምር ኃጢአተኞች መሆናችንን እንድናስብ ከርሱ ጋር እንድንታረቅ መንገድ የሚዘረጋለን ነውና፣ በአጽዋማት ወቅት በገናን መደርደር ለጥሞና እጅግ በጣም የሚጠቅም ነው። በጾም ወቅት ደግሞ ይህ በጣም የሚገባ ነገር ነው። በእውነት ሰው በተለየ ሁኔታ ልዩ ትኩረት አድርጎ ራሱን ሊሰበስብ ከብዙ ነገር ሊጾም ከዓይኑም ካፉም ከጆሮም ከሁሉ ነገር ሊጾም ከአንደበቱ ሊጾም የሚገባበት ጊዜ እንደመሆኑ መጠን ይበልጥ ራስን መሰብሰብ የሚያስፈልግበት ጊዜ በመሆኑ በገና በዚህ ጊዜ ማገልገሉ መጥፎ ነገር አይደለም። ነገር ግን እንዲያው ጠቅለል ባለ ሁኔታ ስንመለከተው አሁን አሁን እየተወሰዱ ያሉ አረዳዶች አሉ። ትንሽ እርምት ሊፈልጉ የሚችሉ ነገሮች ናቸው። አሁን በተለምዶ አብይ ጾም ላይ ብቻ እንደሚደረደር የሚያስቡ ብዙ ሰዎች አሉ። እንደዛ ግን አይደለም። እንደውም ይሄ በጣም እንዲሰመርበት የምንፈልገው ነገር ቢኖር ይሄ በገና የሚደረደረው በዐቢይ ጾም ብቻ አይደለም፣ በፍጹም አይደለም። ምክንያቱም በገና ማለት እኮ ራሱ በቁሙ ትርጉሙ መዝሙር ማለት ነው። በገና ማለት መዝሙር ማለት ነው፣ ምስጋና ማለት ነው፣ ጸሎት የምናደርግበት መሳሪያ ነው። ከዚህ ከዚህ አንጻር ጸሎትም ምስጋናም ዝማሬም ለአምላካችን እንደማናቆመው ሁሉ በገና መደርደርም አጽዋማትን ለይቶ የሚሆን አይደለም። ምክንያቱም በገና ለምን አገልግሎት ይውላል ብለን የጠየቅን እንደሆነ አንደኛው ከእግዚአብሔር ጋር ለመገናኘት ነው ነገረ ቅዱሳንን ለማንሳት ነው ለመማጸን ለመለመን ነው ለጸሎት ለማድረግ ነው በገና የሚያስፈልገው ታዲያ የሰው ልጅ ደግሞ ይህን ማድረግ የሚጠበቅበት መቼ ነው ያልን እንደሆነ ሁልጊዜ ነው የሚያስፈልገው ስለዚህ ሁልጊዜ የሚያስፈልግ ከሆነ ደግሞ ጾም ቢሆንም ከወርሃ ጾሙ ውጪ ብንሆንም በገናን እየደረደርን ማመስገን መለመን ያስፈልጋል ማለት ነው ነገር ግን በሀገራችን በአብዛኛው ከአብይ ጾም ጋር ተያይዞ እንዲቀርብ የሆነበት ምክንያት ያው ቀደም ባለው ጊዜ በብሔራዊ ሬዲዮ ጣቢያም ጭምር በገና የሚደመጥበት ነበር። እንግዲህ ያው ዘመኑ እንረዳዋለን፣ እንደ ዛሬ ቴክኖሎጂ ያበበበት ያደገበት ጊዜ አይደለም እና ሰው በየእጁ በየቤቱ በየኪሱ ይዞ የሚያዳምጠው ነገር ብዙ አይኖረውም እንደ ዛሬ። ስለዚህ ሴንትራሊ በናሽናል ሬዲዮ ጣቢያ ነበር ይለቀቅ የነበረው እና በአብይ ጾም ወቅት ያንን ይበልጥ ከዘለሰኛው ጋር ከምኑ ጋር አብረው ይለቁት ስለነበረ ያ ነገር እየተለመደ መጣና ትሬንድ ሆነና፣ በኋላ አይ በገና ይበልጥ አግባብ የሚሆነው በወርሃ ጾም በተለይ ደግሞ በአብይ ጾም ወቅት ነው የሚል አይነት ግንዛቤ እንዲወሰድ አድርጎታል፤ እንጂ በእርግጡ ስንመለከተው በገና ሁልጊዜ አገልግሎት ላይ መዋል ያለበት የዜማ መሳሪያ ነው። እንዳልኩት ግን በአብይ ጾም ወቅት ወይም በአጽዋማት ወቅት ደግሞ ማገልገሉ ደግሞ ይበልጥ ይበል የሚያሰኝና መልካም ነገር ነው ማለት ነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ልዩ ስፍራ ካላቸው የዜማ መሳሪያዎች መካከል በገና ተጠቃሽ ነው። ይህ የዜማ መሳሪያ በቤተ ክርስቲያናችን ብቻ ሳይሆን በቤተ መንግስቱም እጅግ ተወዳጅነት ነበረው። በገና መጽሐፍ ቅዱስ በብሉይም በሐዲስም በስፋት በስፋት ተጠቅሶ የምናገኘው አንጋፋ የሆነ የዜማ መሳሪያ ነው። እውነት ለመናገር በጣም የተከበረ በጣም ብዙ መንፈሳዊ አገልግሎት የተፈጸመበት ትልቅ ሀብት ነው ሀብትነቱም ምድራዊ ብቻ አይደለም እውነት ለመናገር በዚህ በዮሐንስ ራእይ ምዕራፍ አምስት ላይ እንደምንመለከተው በገና ሰማያዊም ነዋየ ማኅሌት ሆኖ እናገኘዋለን ነዋየ ማኅሌት ሆኖ እናገኘዋለን ከምድር ባለፈ በሰማይም ጨምሮ አራቱ እንስሶችና ና ሀያ አራቱ ሽማግሌዎች በበጉ ፊት ቆመው አየሁ ይላል በራእይ ላይ እና ሲያያቸው ሲመለከታቸው ከያዟቸው ነገሮች መካከል አንደኛው የወርቅ ዕቃ ነበር ይላል። ይህ የወርቅ ዕቃ እንግዲህ የቅዱሳን ጸሎት የተሰኘውን ዕጣን የሚገባበት፣ የሚቀመጥበት፣ መስዋዕት የሚቀርብበት የወርቅ ዕቃ ነው። ምን ያህል የተከበረ እንደሆነ እንግዲህ ይህን መረዳት የሚከብድ ነገር ነው ብዬ አላስብም። በጣም የሚገርመው ነገር ከዚሁ የወርቅ ዕቃ ጋራ አብረው ይዘውት ቆመውት የነበረው በገና ነበረ። በገናን እና የወርቅ ዕቃን ይዘው ቆመው አየሁ ነው የሚለው እና ይሄ በጣም በጣም የሚገርም ነገር ነው። እውነት ለመናገር እኛ በደንብ የሚገባውን ዋጋ ሰጥተን የሚገባውን ነገር አድርገን ስላልተጠቀምንበት ሀብትነቱን በአግባቡ ስላልተረዳ ነው፤ እንደው በለብ ለብ ስለያዝነው ነው እንጂ እጅግ እጅግ እጅግ በጣም ጥልቅ የሆነ ሀብት መሆኑን እንረዳበታለን። ምድራዊ ብቻ አይደለም ሰማያዊ ጭምር። በጣም በሚገርም ሁኔታ ወደ ገድላትም ወደ አዋሊድ መጽሐፍትም ስንመለከት የአባታችን የአቡነ ኪሮስ ገድል ከዚሁ ጋር በተገናኘ አንድ የሚነግረን ነገር አለ። እንግዲህ አባታችን አቡነ ኪሮስ ነፍሳቸው ከሥጋቸው ልትለይ በሆነ ጊዜ እመቤታችን ወደ አቡነ ኪሮስ ቀርባለች። አምላካችንም በእመቤታችን ልመና በእመቤታችን አማላጅነት እንዲሁ ቀርቧል። በስተመጨረሻም ደግሞ ቅዱስ ዳዊት ቀርቦ ነበረ እና ቅዱስ ዳዊት በቀረበ ጊዜ ወደ አባታችን ምን ላደርግልህ ትወዳለህ አላቸው እና እንዲያመሰግንላቸው እንዲዘምርላቸው ጠይቀውት ነበረ። እና ቅዱስ ዳዊትም ምን ነበር ያስመረጣቸው? በጣም በሚገርም ሁኔታ በየትኛው ወገን ላደርግልህ ትወዳለህ? በአንደኛው፣ በሁለተኛው፣ በስንተኛው አውታር ላድርግልህ? በስንተኛው አውታር ላድርግልህ? ደግሞ እስኪ እንደገና በየትኛው የዜማ ወገን ደግሞ ምስጋናውን እንዳቀርብ ትወዳለህ ብሎ ጠይቋቸው ነበር። እሳቸውም ፍጹም ቅን በሆነ ልቦና እኔስ ሁሉንም አውታሮች በየወገናቸው ልሰማ ፈልጋለሁ አሉ። በነገራችን ላይ ዜማ ነው እንግዲህ በገና ስንነጋገር፣ በውስጡ ያለው ሴንትራል ፖይንቱ ዜማ ነው። አንደኛው ነገር መታወቅ ያለበት ነገር ዜማ እንደ ዜማ ደግሞ ዓለም አሁን በሙዚቃው በሙዚቃው የሳይንስ እይታ ውስጥ የደረሰባቸው አንዳንድ ፋክቶች አሉ። አገኘን ብሎ ለዓለም የሚያስተዋውቃቸው አዳዲስ ፈጠሮች አሉ። ይሄ በነገራችን ያልተነካ ጥሬ የሆነ አዲስ ነገር ቤተክርስቲያን ለዓለም ማበረከት የምትችለው ነው ብዬ ነው ማስበው። ምክንያቱም በዚህ ገድር ላይ በግልጽ እንደምንመለከተው ቅዱስ ዳዊት አንዲቷን የበገናውን አውታር ይደረድራት ነበር ይላል። ያውም ደግሞ በጣቱ አልነበረም፣ በልብሱ እራፊ ይደረድር ነበር እና የጻድቅ ሰው ሞቱ በእግዚአብሔር ፊት የከበረ ነው እያለ አመሰገነ ይላል። በገናችን ያለው አስር አውታር ነው። አስር አውታር እንዳለውም የነገረን ራሱ ቅዱስ ዳዊት ነበር፣ ልበ አምላክ የተባለ ቅዱስ ዳዊት ነበር። በመዝሙር 32 ላይ እንመለከተዋለን። ደግሞ በኋላ በዚህ በገድሉ በተፈጸመበት ዘመን ደግሞ አባታችን በሚያርፉበት በሚለዩበት ጊዜ ደግሞ መጣና በአንዲት አውታር ማመስገን ጀመረ። ያውም ደግሞ በልብሱ ራፊ። አስርም እንደሆነ የነገረን በአስር አውታር ምስጋና ይፈጸም እንደነበረ ይገባ እንደነበረም የነገረን ራሱ ቅዱስ ዳዊት ነበረ። በኋላም መጥቶ ደግሞ አንዲቷን አውታር በልብሱ ራፊም ደግሞ እየደረደረ ያመሰገነውም ራሱ ቅዱስ ዳዊት ነው። አሁን ሙዚቃ ውስጥ ያሉት ሰዎች፣ ዜማ ውስጥ ያሉት ሰዎች ይረዱታል። ጽንሰ ሐሳቡ በአንዲት አውታር ማመስገን ማለት አንድ ድምፅ ብቻ መጠቀም ማለት ነው። በዓለም ላይ እስካሁን አንድ ድምጽ ብቻ የሚጠቅም ቅኝት የለም። ድምፅ ነው እንጂ ቅኝት ሊሆን አይችልም። ቅኝት የድምፆች ስብስብ ስለሆነ ማለት ነውና ይሄ ራሱ ለዓለም አዲስ ምልከታ፣ አዲስ አበርክቶት ነው። ግን አንረዳው። ምክንያቱም መንፈሳዊ ነገሩ ቅንነቱ ምኑ ከሌለ ክርስቲያናዊ ሕይወቱ ከሌለ በቀር ይሄንን ለመረዳት ይከብዳል። እኛ አሁን ስናስበው ራሱ አንረዳው፣ እውነት ለመናገር በሙዚቃው ውስጥ ያለ በዜማው ውስጥ ያለ ሰው ይሄንን ለመረዳት ራሱ የአይምሮ ሕመም ነው የሚሆነው ራሱን የቻለ መሰጠትን ጸጋውም ያስፈልጋል ይሄን ለመረዳት እና ይህን ያህል ክብር ያለው ነው በገና ይሄን ያህል ክብር ያለው ነፍስን ከስጋ በሰላም ለመለየት ትልቅ አገልግሎት የተፈጸመበት ነው።

ዓለም ገበያ አስረው ደበደቡት መድኃኒዓለምን። ሰማይና ምድህን ያስታረቀውን ያስታረቀውን ተይዞ ታሰረ እንደ ተራ ሽፍታ፣ እውር ስላበራ፣ ሽባ ስለፈታ ሽቧ ስለ ተፈታ ልብሱን ተገፈፈ፣ ቆሞ በአደባባይ፣ ታስሮ ተገረፈ አጥንቱ እስኪታይ፣ አጥንቱ እስኪታይ። የሾህ አክሊል ደፍተው ተዘባበቱበት እንደ ወንጀለኛ ጥፋት ሳይኖርበት ጥፋት ሳይኖርበት ደብድበው ሰቀሉት መድኃኒ ዓለምን ምንድነው ጥፋቱ? ከቶ ምን ይሆን ከቶ ምን ይሆን? ቅዱሳት እጆቹ ተቸንክረዋሉ፣ ቅዱሳት እግሮቹ ተቸንክረዋአሉ። በጣም አልቅሱለት ሰዎች። ወዮ በሉ ሰዎች፣ ወዮ በሉ እስራኤልን መና የመገበ አውርዶ በግፍ ተሰቀለ። ለአዳም ሲል ተዋርዶ፣ ላዳም ሲል ተዋርዶ ራሰው አወይ መድኃኔዓለም ክርስቶስ ወየው ክርስቶስ ወየው የህይወትን እስትንፋስ እፍ ያለው በአዳም ላይ ምድረ ቀራንዮ ዋለ በመስቀል ላይ ዋለ በመስቀል ላይ የተመላለሱ በገነት እግሮቹ ለሞት ተወሰደ፣ ተጨፍን አይኖቹ፣ ተጨፍን አይኖቹ። ሰማይና ምድርን በእጁ የፈጠረ ዓለምን ለማዳን ሞተ ተቀበረ፣ ሞተ ተቀበረ። በሦስተኛው ቀን ብርሃንን ተላብሶ

በዘመናችን የአእምሮ ጤና ችግር እየተበራከተ ስለመሆኑ በዘርፉ ጥናት ያደረጉ ምሁራን ጽፈዋል። ለችግሩ መፍትሄ ተብለው በአጥኚዎች ከሚነገሩ ሐሳቦች ባለፈ በገናም ለአእምሮ ጤና ችግር የመፍትሄ አማራጭ ተደርጎ እየተወሰደ ነው። በገና ከጤና አኳያ የሚሰጠውን ጥቅም ለማስረዳት በቅዱስ ዳዊትና በንጉሡ ሳኦል መካከል የነበረውን የመጽሐፍ ቅዱስ ታሪክ ማንሳት እንችላለን። በሽታዎች በሙሉ ምንጫቸው መንፈስ ነው፣ እርኩስ መንፈስ ነው። አይደል እርኩስ መንፈስ ነው እና ይህንን እርኩስ መንፈስ ደግሞ ለማራቅ፣ ከሳውል ላይ የጭንቀቱን መንፈስ ለማራቅ ቅዱስ ዳዊት ንጉስ ዳዊት ይደረድርለት ነበር። ያኔ ጥሩ አድርጎ በገናን የሚደረድር ሰው እናምጣልህና ተረጋጋ ይሉት ነበር። ንጉስ ሳውልንና በእረኝነት የነበረውን ንጉስ ዳዊትን አምጥተው በገና ሲደረድርለት እርኩስ መንፈስ ከእሱ ይርቅ ነበር። እውነት ለመናገር አሁን ዓለም የሚዚክ ቴራፒ ብሎ የሚሰጠው የሕክምና ዘርፍ አለ ራሱን ችሎ ሙዚቃን በመጠቀም በጣም የተረጋጉ ኩል የሆኑ ሙዚቃ አይነት ነገሮችን በስፋት እንዲደመጡ በተከታታይነት እንዲደመጡ በማድረግ ታካሚው ይበልጥ ከነበረበት ዲፕሬሽን እንዲወጣ መንፈሱ እንዲረጋጋ የማድረግ ትሪትመንቶች አሉ። ይሄ የሕክምና ትሪትመንቶች ናቸው። በጣም በሚገርመው ሁኔታ በገና ከዚህ በዘለለ ኃይልና ጉልበት አለው። ይሄ ለምን ሆነ ብለን የተመለከተን እንደሆነ አንደኛ ሙዚቃዊ ማንነት አለው። ዜማ ነው ውስጡ ያለው ዜማ ነው፣ ሙዚቃዊ ማንነቱ አለ። ሳይንሱም በገናው ላይ አንድ ያረጋገጠው ነገር አለ፣ ጥናቶችም ተሰርተዋል። ቅድም እንደተባለው ፕሮፌሰር ብርሃኑም ጭምር ሌሎችም ከዚያም ቀደም ያሉ በነ መካቢ ስባት አለማዋጋ እርዳታ ተደርጎ የተሰሩ ጥናቶች አሉ። ከነዚህ ጥናቶች ለመረዳት እንደተቻለው በአለማችን ላይ እስካሁን የበገናን ያህል ቫይብሬሽን ንዝረት ያው ፍሪኩዌንሲው በዛ ደረጃ የሆነ የዜማ መሳሪያ እስካሁን አልተገኘም። ይሄ ማለት ምን ማለት ነው ብለን ስንመለከት ፍሪኩዌንሲው ወይም ደግሞ ንዝረቱ ቫይብሬሽኑ ማለት ምን ያህል ወደ ሰውነታችን ፔኔትሬት አድርጎ ሴሎቻችንን አልፎ ፔኔትሬት አድርጎ የመግባት አቅም አለው ነው። ሊትራሊ ትርጉሙ እንደዛ ነው። እና ወደ 12000 አካባቢ የሚሆን ሄርዝ ወይም ወደ 12 ኪሎ ሄርዝ የሚሆን ነው ከበገና ላይ የተገኘው ፍሪኩዌንሲ። በጣም በሚገርመው ሁኔታ አንድ ሰው መስማት የሚችለው ከፍተኛው 20000 ሄርዝ ነው፣ ወይም 20 ኪሎ ሄርዝ ነው። እንግዲህ ኦልሞስት ከግማሽ በላይ አልፎ ወደ ከፍተኛው ጣሪያ እየተጠጋ ያለበት ሁኔታ ነው ያለው የበገና ንዝረት ማለት ነው። ሌሎች የዜማ መሳሪያዎች ከፍተኛ 7800 አካባቢ ነው የተገኙት ንዝረታቸው። ይሄኛው ግን 12000 ነው። ይህ ሳይንሱ በግልጽ ያረጋገጠው ነገር ነው። ይሄ ማለፍ ማለት ነው ስጋችንን ሰርስሮ ገብቶ ሴሎቻችንን ተቆጣጥሮ ጸጥ ረጭ እንድንል ውስጣችን ያለውን ነገር በቀላሉ ሪሊዝ እንድናደርግ የሚያስችለን ልዩ ጉልበት አለው ማለት ነው። የሳይንሳዊ ምልከታው ነው። እንግዲህ እንደምናውቀው ደግሞ ቅዱስ ዳዊት የጸጋዎች ባለቤት ነው። ሰባት ሀብታት አሉት የተሰጡት አይደል። ከእነሱ መሀል ሁለቱ በገና ነው የሚመለከቱ ናቸው። አስተምሮ እኛ ስንማርም አሁን ስናስተምር እንደምናገረው ማለት ነው ሁለቱ ሀብታት ከሰባቱ ሀብተ በገናና ሀብተ ፈውስ የሚባሉት ሁለቱ እዛ ውስጥ የሚካተቱ ናቸውና ሀብተ በገና ማለት በገናውን እንጨቱን ጠርቦ አስተካክሎ አለስልሶ ቆዳውን ጎልቦ ነው የሚባለው ወጥሮ አውታሩንም እንደዛው አክርሮ በገና መስራት ሀብተ በገና ነው። ሀብተ ፈውስ ደግሞ በዛ ድርደራ መንፈሳዊ የሆነ አመታት የመጡ እርኩስ መንፈስ ማራቅ። ሁለተኛው እንግዲህ ሀብተ ፈውስ የሚባለው ነገር ላይ አሁን ስንመጣ ከዚህ ጋር ቀጥታ የሚገናኝ ነገር አለ። ሚዚክ ቴራፒው የሚያደርገው ይሄን ወደ ውስጣችን ገብቶ ውስጥ ትሪትመንት፣ ውስጣችን ያሉ የሚመነጩ ኢንዛይሞች አሉ። እነዛ ኢንዛይሞች ስቴብል እንዲሆኑ፣ ሞር ለጤናችን የተስማሙ እንዲሆኑ የማድረግ ስራ ነው የሚሰራው ሚዚክ ቴራፒው። በገናው ደግሞ አሁን ባልኩት መሰረት ከዚህ በተለየ ጉልበት ፔኔትሬት አድርገው ወደ ሰው ገብቶ ወደ ሴሎቻችን ገብቶ ይህን ይፈጽማል። ይሄ እንግዲህ አንደኛው ሚዚካል አስፔክቱን ስንመለከተው አንደኛው ፓርቶቻችን ስንመለከተው ነው። ነገር ግን በገና ከዚህ በላይ ነው ብያለሁ። ከዚህ በላይ ነው ስንል ደሞ መንፈሳዊ ኃይል ስላለው፣ መንፈሳዊ ኃይል ሙዚቃ መንፈሳዊ ኃይል ፈጽሞ የለውም። ሙዚቃ መንፈሳዊ ኃይል ሊኖር አይችልም። ሙዚቃ እኮ እንደውም እኮ ለአጋንንትና ለሰይጣን እኮ ምቹ የሆነ እኮ መገልገያ እኮ ነው ኢንስትሩመንት እኮ ነው ሙዚቃ። ስለዚህ በዚያ ውስጥ የሚገኘው አንደኛው አስፔክት ነው ማለት ነው። የመፈወስ ሂሊንግ አስፔክቱ ከሙዚቃ ውስጥ የምትገኘው አንዷ ነች ማለት ነው እንጂ መንፈሳዊ አስፔክቱን አያገኘው። ሙዚቃ አጋንንትን ሊያስወጣ አይችልም። ሙዚቃ ከአንድ ሰው ውስጥ አጋንንትን ያስጮህ እያስጨነቀ ሊያስወጣቸው ሊያባረራቸው አይችልም። እንዲሁም ምቹ ኢንቫይሮንመንት ነው የሚሆንላቸው ለአጋንንት ሙዚቃ። በገና ግን ሙዚቃዊ አስፔክቱ አለው፣ ቅድም እንዳልኩት በቫይብሬሽኑ በአቅሙ ምክንያት። እንደገና ደግሞ ምን አለው? መንፈሳዊ አስፔክት ደግሞ አለው ማለት ነው። ኃይል እግዚአብሔር አለው ማለት ነው በውስጡ። ድርደራው አይደለም ዋናው፣ ድርደራው ብቻ አይደለም። እኔ ጸጋው ሊኖረን ይገባል ባይኔ። እውነት ነው፣ በትክክል ይፈውሳል፣ አይተነዋል። ንጉሥ ሳኦል ቅዱስ ዳዊት ሲደረድርለት ጭንቀቱ ይርቅለት እንደነበረ ብዙ ነገሮችን እንደሚረሳ በደንብ እናውቃለን። ከዛ ባለፈ ደግሞ እኮ በሀገራችንም አለ ማነው አፄ ቴዎድሮስ በጣም በገና አደርዳሪ ናቸው ይባላል። በሀገራቸው በወቅቱ በጣም ብዙ አይነት ብጥብጥ ስለነበረ ወይም ደግሞ አለመረጋጋት ስለነበረ ኢትዮጵያን አንድ ለማድረግ ሲጨነቁ ስለነበረ ያን ጭንቀታቸውን ለማረጋጋት በገናቸውን ጸሎት ክፍላቸው ገብተው በደንብ ይደረድሩ እንደነበረ ስለእሳቸው የሚያወሩ የታሪክ መዛግብት ያስረዳሉ። በደንብ አድርገው ማለት ነውና፣ ለፈውስ ይጠቅማል። ደሞ አሁን ይሄ መንፈሳዊ ነገር ነው ምነግርክ፣ ጸጋ ያስፈልጓል። በቃ ጥሩ አድርጎ የሚደረድር ሰው ሲልኮ መጽሐፍ ቅዱስ ላይ ጥሩ አድርጎ በገናን የሚደረድር ማለት ከመንፈሳዊ አመታቱ ጋር ከፈውሱ ጋር የተያያዘ ነው። ጸጋ ሊኖረን ይገባል። ምንም ጥያቄ የለውም። በደንብ አድርጎ ይፈውሳል። ይሄ በሆነ ጊዜ ከፍተኛ የሆነ በጣም በጣም በጣም ከሙዚቃ ቴራፒው በብዙ እጥፍ ሊበልጥ የሚችል የመፈወስ አቅም እንዳለው እንረዳለን። በመጽሐፍ ቅዱስም ታሪክ ስንመለከት የሆነው ይሄ ነው። በጣም ብዙ ጊዜ ትኩረት ልንሰጥ የሚገባው ነገር በገናን መደርደር ስለቻልን ብቻ ሰዎች እናረጋጋለን የታመሙ ሰዎች እንፈውሳለን ማለት በጣም ከባድ ነው የሚሆነው። ምክንያቱም ጸጋ እግዚአብሔር የተለየው ድርደራ ምንም አይደለምና ማለት ነው። ስለዚህ ጸጋ እግዚአብሔር ሲታከልበት ነው ዋናው ተፈሱ የሚያመጣው ውላለሁ እንደኔ እና በገና በብዙ እጥፍ ከሙዚክ ቴራፒው የሚልቅ ከፍተኛ ጉልበት ያለው የመፈወስ አቅም ያለው የዜማ መሳሪያ ነው። ከሳይንሱም አስፔክት ብንመለከተው መለከተው ይሄ በብዙ እጥፍ በበዛ ሁኔታ ማድረግ የሚቻልበት ሁኔታ ነው ያለው። ከመንፈሳዊ አስፔክቱም ብንመለከተው ደግሞ ቅድም ባልናቸው አስረጅ ምክንያቶች ከፍተኛ አቅምና የመፈወስ ኃይል ያለው ሀብት ነው ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በገናን ከጥንት ጀምሮ እስከ ዘመናችን ይዘቱን ሳይለቅ ስላደረሰችን ልትመሰገን ይገባታል። ለመጪው ትውልድ ይዘቱን ሳይለቅ እንዲተላለፍ ደግሞ ከቤተ ክርስቲያናችን በተጨማሪ ሁላችንም የበኩላችንም ሚና መወጣት ይጠበቅብናል።